ንጥረ ነገር የለም። የምታግዙኝ ዘመድ ካለ እገዙኝ እባካችሁ። ሰሜን ጎንደር ነኝ። ሀገሬ ቦጌ አግማስ ይባላል። ትርንጎ ይባላል፣ ትርንጎ ቦጌ ይባላል፣ ሰሜን ጎንደር ስለዚህ አዲስ አበባ ነው ሰራ ነበር። አዲስ አበባ እየሰራው አዲስ አበባ ላይ ደላላ ሂጂ ስሪ ሰርቶ ክፍያ ነው ሂጂ ስሪ ካለ፣ ማርገዜንም አላወቅኩም። ማርገዜን ነው የመጣሁት። ከዚህ ከመጣው ነው ያወኩት ከዚህ ከመጣው ሳውቀው። አሁን ሰባት ወሬ ነው። ምንም የሚያገዘኝም ቤተሰብም የለኝም። አቅመ ደካማ ናቸው። አባቴም ደካማ ነው። ለራሱም ሰርቶ መብላት አይችልም።

ጥግ ማለት ነው። ወይኔ ጉዴ! ምንድን ነው እንግዲህ፣ ከዚህ እንደምታያት ሟች ፊቷ ግልጽ አይደለም። ምክንያቱም ደግሞ ቤተሰብ እስከሚያውቅ ድረስ ማለት ነው። ገዳይም ደግሞ እንደምታያት ነው። በቤሩት እንግዲህ ሀበሻ ሀበሻዋን ቆራርጣ ይጭ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እኔ አላቅም፣ ምን ማለት እንዳለብኝ ማለት ነው ቤተሰብ ምን ማለት እንዳለብኝ አላቅም። ቆራርጣ እንደዚህ ጥላታለች ማለት ነው። እንግዲህ የሚያሳዝነው ነገር እኔ ሀበሻ ምናልባትም ደግሞ አረቦች ሊሆኑ ይችላሉ ነበር የመሰለኝ። የሚያሳዝነው ግን ሀበሻ መሆኗ ነው። የሚያስጠላው ግን ሀበሻ መሆኗ ነው፣ ገዳይዋ ማለት ነው። ምንድን ነው ምንድን ነው ውስጣችን የገባው? ጌታዊ ሆይ ረ በተለይ ደግሞ አሁን አሁን የምትመጡ ማለት ነው አሁን አሁን ወደ አረብ ሀገር የምትመጡ ይሄ የቅርብ ጊዜ ትውልዶች በአስራዎቹ እድሜ ውስጥ በሀያዎቹ ሀያዎቹ ስላችሁ ሆነ በ ሀያ አንድ ሀያ ሁለት ሀያ ምናምን የሆናችሁ እድሜ ውስጥ ያላችሁ በቅርብ ወደ አረብ ሀገር የምትመጡ በጣም አውሬዎች ናችሁ። እኔ አላቅም። በዘረኝነት ተሞልታችሁ ነው የምትመጡት። በሆነ ነገር በትቢት ተሞልታችሁ ነው የምትመጡት። በቃ አላቅም። ምንድን ነው ምንድን ነው የገባው ሀገራችን ላይ ምንድን ነው የተፈጠረው? ምንድን ነው ትውልዱ ላይ የተዘራው? በስመ አብ ወልድ መንፈስ ቅዱስ። ምን አይነት ጭካኔ ነው? ምነው ለእናቷ በተውሻት። ለማንኛውም እንግዲህ ተይዛለች ማለት ነው። ቤተሰብ እንዲሁም ደግሞ እነዚህ ልጆች እንግዲህ እንደምታዩቸው ደላላ እንግዲህ በየመን በኩል በየመን ሊመን ላይ፣ በነገራችን ላይ በጣም ብዙ ህጻናት ወይም ደግሞ ህጻናት እንበላቸው፣ እነዚህ ህጻናት ናቸው ልጅ ናቸው፣ እያስረገዙ እንግዲህ ደላሎች ማለት ነው እያስረገዙ ወደ አረብ ሀገር ይልኳቸዋል። ምናልባት እዚህ ጋር ብዙዎቻችሁ እያወቁ ነው እነሱ ፈልገው ነው ፈልገው አብረው እንትን ካሉ በኋላ ከተኙ በኋላ ምናምን ልትሉ ትችላላችሁ። አብዛኞቻቸውን እኔም እንዴት እንዴት ምን አይነት አእምሮ እንዳላቸው አላቅም፣ ግን ደግሞ አብዛኞቻቸው ራሴን አላቅም ነው የሚሉት። እንግዲህ ምን እንደሚያቀምሷቸው ምን እንደሚያሸቷቸው ምን አድርገዋቸው ከዚያ በኋላ ምን አይነት ምን አይነት ስሜት እንደሚሰጣቸው እኔ ያላቅም ሬሳ በሉት ሬሳ አድርገዋቸው፣ ከዚያ በኋላ ከነሱ ጋር ግንኙነት የሚያደርጉ ደላሎች፣ እውነት ደላሎች ማለት ነው። ደላላው ናችሁ፣ በዚህ ውስጥ የምትሳተፉ ይህንን የምታደርጉ እኔ እንጃ። እናንተን ብቻ አይደለም ፈጣሪ ከእናንተም የሚፈጠረው ራሱ ሰው ሊሆን አይችልምና፣ ዘራችሁ ሁሉ ይጥፋ ነው የምላችሁ። እውነት መቼም ለነገሩ የጠፋችሁ ናችሁ ሲጀመርም። የጠፉ ናቸው ሲጀመርም ማለት ነው ሲጀመርም የጠፉ ናቸው። ኧረ ወይኔ! ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ብዝት ዝት ይበልልኝ በያላችሁበት የዓለም ዳርቻ ማለት ነው። እና ዛሬ እንግዲህ እንደምታዩት እዚህ ጋር በቤሩት እንግዲህ አበሻዋ አበሻዋን ቆራርጣ በምንድን ነው በረብስማ በሻንጣ ውስጥ አድርጋ ከዛ በጥቁር ኪስ ወይም ደግሞ በዚህ ባለባ ቆሻሻ ኪስ አድርጋ እንግዲህ ወንዝ ውስጥ ነው የጣለቻት። ከወንዝ ውስጥ ነው እንግዲህ ወንዙ ተፍቷት ወይም ደግሞ ባህሩ ተፍቷት፣ ወንዝ እንኳን አይደለም ባህሩ ውስጥ ባህሩ ተፍቷት ነው እንግዲህ የተገኘችው ተነፋፍታ ተቆራርጣ ማለት ነው። እንግዲህ ልጅቷ ምንድን ነው ያደረገችው? እንደ አለኝ መረጃ ማለት ነው፣ ገደለቻት፣ ቆራረጠቻት፣ ቤት ውስጥ ጥላት ወጣች ወይ ደግሞ ሄደች ማለት ነው። በሁለተኛው ቀን ምናልባት እንግዲህ ሽታ ስለሚኖር ያንን እንግዲህ በሁለተኛው ቀን ወደዚያ ቤት ተመልሳ ልጅቷን አወጣ ወይም የገደለቻትን የቆራረጠቻትን አውጥታ እንግዲህ ወደ ባህር ውስጥ ጥላት አለች ማለት ነው ተይዛለች የሚባል ነገር ነው ያለው እንግዲህ ብትያዝ አንዳንዴ ያው የእድሜ ልክ ስራት ምናምን ነው ሊሆን የሚችለው አንዳንዴ የሳውዲን ህግ በጣም ነው ወድላቸው ሳውዲ በሆነች ብዬ ተመኘው? በሆነች ብዬ ተመኘው? ምን አይነት ጭካኔ ነው ቤተሰብ የምሬ ነው ወገን ምን አይነት ጭካኔ ነው ምን አይነት ዘመን ላይ ነው ያለ ነው በቃ በዚሁ አጋጣሚ ደግሞ ጓደኛን አትመኑ፣ የምሬን ነው። ጓደኛን አትመኑ። ጓደኛን አምናችሁ በቃ ወይ ጓደኛችሁ ብቻዋን ሁና የሆነ ቦታ ሁና ብዙ በቃ ለእኔ የሚሞት የምትሞትልኝ ጓደኛ አለችኝ አትበሉ። ማንም የሚሞት ገዳያችሁ እንጂ የሚሞትላችሁ ጓደኛ የለም። በዚህ ሰዓት በዚህ ዘመን ገዳይ እንጂ ሟች ጓደኛ የላችሁ። ለእናንተ ሲል ራሴን፣ ለእኔ ሲል ራሱን አሳልፎ ይሰጠኛል? በጭራሽ እንደዚያ የሚያደርግ ከሆነ አንድ የሆነ ነገር ከናንተ የሚፈልገዋለ ወይም የምትፈልገዋለ ማለት ነው። በቃ ሴትም ከሆነች ወንድም ከሆነ አንድ ከእናንተ የሚፈልጉት ነገር አለ ማለት ነው። እኔ በዚህ ሰዓት በዚህ ዘመን ያንን ነው የምረዳው። በቃ አንድ ከናንተ የሚፈልጉት ነገር አለ እንጂ በዚህ ሰዓት ምንም አይነት ጓደኛ ብትሉት ለእናንተ እድገት ለእናንተ ጓደኛ አይነት አለፈላት፣ በቃ ሳቋ ሳቄ ነው፣ ደስታዋ ደስታዬ ነው ከፋለች ሆነላት ተሳካላት ብሎ የሚደሰት ጓደኛ ከልቡ የለም። ይልቅስ ከፍ የምትሉ ስትሉ ካያችሁ የእናንተን ጉድጓድ ለማዘጋጀት ከኋላችሁ ሆነው ሲቆፍሩ ነው የምታገኟቸው። እድለኞች ሁናችሁ ካወቃችሁ ማለት ነው። እድለኞች ሁናችሁ ካወቃችሁ ከገባችሁ ከኋላችሁ ሆነው ጉድጓድ ሲቆፍሩ ነው የምታገኟቸው። ምክንያቱም ከእነሱ እንድትበልጡ አይፈልጉም። ከእነሱ ከፍ እንድትሉ አይፈልጉም። በቃ ማንኛውም ጓደኛ ማለት ነው። ሌላው በየኢጃዛ ቤቱ፣ በየተለያየ ቤቱ ወይም ደግሞ ስራ ቦታ ሆናችሁ ጓደኛ ይናት ትምጣ ችግር የለውም ስራ ጨርሻለሁ ትምጣ ተጫውታ ትሄድ፣ ወይም ደግሞ በቃ ተጫውታን እንለያይ የምትሉ አትጃጃሉ፣ አትጃጃሉ። በቃ የመጣችሁበትን ምንም አይነት ጓደኛ ስልካችሁ ላይ አውሩ። ምንም ማግኘት መገናኘት አያስፈልግም። የጓደኛ ጓደኛ ጥቅ ብዙዎችን አየን እኮ ብዙዎችን አየን። የራሳቸውን እስኪስቱ ድረስ ሄደው ተገናኝተዋቸው፣ ነገር ግን ለወንድ አሳልፈዋቸው ሲሰጧቸው፣ ለሌባ አሳልፈዋቸው ሲሰጧቸው፣ ለብዙ ነገር ሲያደርጓቸው፣ እኛ ብዙ ጊዜ የኛ የመዳም ቅመሞች የዋህነት ያጠቃናል። እኔ ለምን እንደሆነ አላቅም። በቃ እናምናለን ጥግ ድረስ ለምን። በተለይ አሁን የሚመጡት ደግሞ ታማኞች አይደሉም፣ አውሬዎች ናቸው። እኔ ኢትዮጵያዊ አይመስሉኝም ምን እንዳለን ያለቅም። ኢትዮጵያ ላይ እንግዲህ እርስ በራሳችን እዛ ጋር የምንገዳደለው አንሰው በሰው ሀገር ደግሞ በዚህ ልክ በዚህ ጭካኔ በተሞላበት ልክ የምንገዳደለው ለምንድን ነው? ምን እየሆነን ነው? የት እየሄድነን ነው? ምን እየተፈጠረ ነው? እግዚኦ ማረና ክርስቶስ። የምሬ ነው ቤተሰብ ማራ። ምን እኔ በጣም የዘገነነኝ ያስጠላኝ። ስለዚህ ምንም አይነት ጓደኛ አይኖራችሁ በቃ ጓደኛችሁ ስልካችሁ ይሁን። ጓደኛችሁ ቤተሰባችሁ፣ እህት ወንድማችሁ፣ እናት አባታችሁ። ከዚያ በዘለለ በቃ አለቀ። የትዳር አጋር ካላችሁ ሴትም ሆናችሁ ወንዶች የትዳር አጋራችሁን ጓደኛ አድርጉ፣ የሚስጥር ጓደኛችሁ አድርጉ። ችግር የለውም ሚስጥረኛችሁ፣ ጓደኛችሁ በቃ አድርጉ። ከዚያ በዘለለ ማንም ምንም አያስፈልጋችሁ፣ አንም ምንም አያስፈልጋችሁም። በነዚህ በን ልጆች ስመጣ ደግሞ እንግዲህ ይመን ላይ በጣም ብዙ ሴቶች በዚህ በተለይ ደግሞ ሚዲያ ላይ ያልወጡ በጣም ብዙ እህቶቻችን እንዳሉ ነው ማለት ነው እየተነገረ የሚገኘው። ምክንያቱም እዚህ ጋር እምታቸው እንግዲህ አንደኛዋ ወልዳለች፣ አንደኛዋ ደግሞ ው የጎንደር የሰሜን አርማ ጭፎ መሰለኝ አለችው ልጅ ናት እንግዲህ ከምትሰራበት ከአዲስ አበባ ሰው ቤት ከምትሰራበት ይህንን ሰርተች ለምን አትለወጭም ለምን እዚህ ትሰሪያለሽ ሂደሽ እኮ አረብ ሀገር ብትሄጂ የደላላ ስራ እየታወቀ ነውና በየቤቱ እየዞሩ ወይም ደግሞ በየሚሰሩበት ቤት እየዞሩ በየሆቴሉም ሊሆን ይችላል በተለያየ ቦታ በሚያገኙት አጋጣሚ ለምን አትሄዱም እያሉ እንግዲህ ያመጧቸዋል ከዛ በኋላ ደግሞ አምጠው እንደ ሰው እንኳን የዚያ የአረብ ሀገር ስቃይ በቃቸዋል ብለው እንኳን ሸኝተው አይተዋቸውም ወይም አረብ ሀገር እንዲሄዱ አድርገው አይተዋቸውም። እንደዚህ ህይወታቸውን ምስቅልቅል አድርገው በቃ። እዚህ ጋር አንዷ ወልዳለች እርዱኝ ነው የምትለው፣ አግዙኝ ነው የምትለው። በቃ ሁሉም እንዴት እንዳረገዝኩ አላቅም ነው የሚሉት። በጣም ነው የምታሳዝነው፣ በጣም ማለት ነው። የሚበላ የለም፣ የሚቀመስ የለም። በቃ አራስኩ ናቸው። አስቡት እዚህ ጋር ወር ነፍሰ ጡር ነኝ ነው የምትለው። እንግዲህ እዚያ ጋ ወይም ደግሞ የመላ ከደረሰች በኋላ ነው ነፍሰ ጡርነቴን ያወቅኩት ነው እያለች ያለችው ማለት ነው። አስቡት ገና እንኳን ስራውን ሳትሰራ ምንም ስራ ውስጥ ሳትገባ ገና የመዳን ቤት ስራና ምላስ ሳይቀቅላት እሷ ማዲያት በማዲያት ሆና እንደምታያት ከሰል መስላ ማለት ነው። ውስጥ ሲያር ማለት ነው ርር ስትሉ እንዲህ አይነት ፈተና እንዲህ አይነት ስቃይ ሲበዛባችሁ ማለት ነው ሴትነት፣ የሴት ልጅ ፈተና። ምን አድርገን ነው ግን? ምንድነው? ምን አይነት ምን አይነት ጨካኞች ናችሁ? በእንደዚህ አይነት ስራ ላይ የተሰማራችሁ ማለት ነው። ደላሎች፣ ብትሸጡን አይበቃችሁም እንዴ? የሸጣችኋቸው ነው የምትሸጧቸው፣ አይበቃም ወይ ማለት ነው የምፈልገው። ቤተሰብ ምንም ቃላት የለኝም።